በመላው ዓለም የምትገኙ ውድ ኢትዮጵያውያን እንደምን ምን ቆይታችኋል? በዛሬው እለት ሕዳር 7 2018 አመሻሽ ላይ የተሰሙ መረጃዎችን ይዘን ተመልሰናል። የኤርትራው ሚኒስትር ስለ ፋኖና ህወሀት መግለጫ ሰጡ። ኢትዮጵያም ለጦርነት ምክንያት እየፈጠረች ነው ብለዋል። የአፋር ርዕሰ መስተዳደር በበኩላቸው ቀይ ባህር በሴራ የተወሰደብን ንብረታችን ነው ማለታቸው ተሰምቷል። የኤርትራ ጦር ወደ ትግራይ ተንቀሳቀሰም። እንቅስቃሴውም በህውሃትና ሻዕቢያ ጥምረት ላይ አደጋ መጋረጡ ተገልጿል። የህውሃት ጄኔራሎች ስብሰባ ሲያደርጉ የካቶሊክ ቤተ ክርስቲያን የሰላም ጥሪን አቅርባለች። በደቡብ አፍሪካ በኢትዮጵያውያን ላይ የሚደርሰው ሰቆቃም ቀጥሏል። በአንድ ሳምንት ውስጥም አምስት ኢትዮጵያውያን በግፍ ተገድለዋል። የኢትዮጵያ ኤምባሲ ዝምታን መምረጡ አሳዛኝም ነው ተብሏል። ጠቅላይ ሚኒስትር አብይ አህመድን የተቃወመው ወጣት ፌዴራል ፖሊስ ለማሰር ቢሞክርም ሳይሳካለት ቀርቷል። ይሁን እንጂ በክልሉ ፖሊስ ታጅቦ ከሀገር መውጣቱ ታውቋል። በደረሰበት ሀገርም የጀግና አቀባበል ተደርጎለታል። የሚሉና ሌሎች ወቅታዊ ዜናዎች አሉን። ዝርዝሩን እንሆ የጠቅላይ ሚኒስትሩን ንግግር የተቃወመ ወጣት ፖሊስ ለማሰር ቢሞክርም ሳይሳካለት ቀርቶ በክልል ፖሊስ ታጅቦ ከሀገር መውጣቱ ተገለጸም። በደረሰበት ሀገርም የጀግና አቀባበል ተደረገለትም። የጠቅላይ ሚኒስትር አብይ አህመድን የድሬዳዋ ባለቤትነት ንግግር በአደባባይ በመቃወም በመድረክ ላይ ንግግር ያደረገው የሶማሌ ወጣት በፌዴራል ፖሊስ እጅ ሳይገባ በሰላም ካናዳ መግባቱ ተሰምቷል። ይህ ክስተት የሶማሌ ክልል የጸጥታ መዋቅር በጉዳዩ ላይ ያለውን አቋምና ከፌዴራል መንግስቱ ጋር ያለውን ልዩነት በግልጽ ያጋለጠው ነውም ተብሏል። ከሳምንታት በፊት ጠቅላይ ሚኒስትር አብይ አህመድ በፓርላማው ቀርበው ስለ ድሬዷ ከተማ ባለቤትነት የሰጡት አስተያየት በሶማሌ ተወላጆች ዘንድ ቁጣ ከቀሰቀሰ በኋላ በወቅቱ አንድ የድሬዳዋ ወጣት በሶማሌ ሽማግሌዎች ፊት ባደረገው ንግግር የጠቅላይ ሚኒስትሩ ንግግር ሐሰት ነው፣ በይፋ ይቅርታ ይጠይቁ፣ እኛ ከታላላቆቻችን እየተነገረን ያደግነው ድሬዳዋ የኢሳና ጉርጉር የሶማሌ ንዑስ ጎሳዎች መሆኑን ነው ሲሉ በድፍረት መናገሩ ይታወሳል። የወጣቱ ንግግር በማህበራዊ ሚዲያ በስፋት መሰራጨቱን ተከትሎ በሁለት ፓትሮን ሙሉ የፌዴራል ፖሊስ አባላት መኖሪያ ቤቱ ድረስ በመሄድ ሊያስሩት ሙከራ አድርገው እንደነበረም የሚታወስ ጉዳይ ነው። ይሁንና የአካባቢው ማህበረሰብ በብዛት ወደ አደባባይ በመውጣትና በመሰባሰብ ሙከራውን ሲያከሽፈው፣ የሶማሌ ክልል ፖሊስም ወጣቱን አሳልፎ ለፌዴራል ፖሊስ ለመስጠት ፍቃደኛ ባለመሆኑ ወጣቱ በፌዴራል ፖሊስ እጅ ሳይገባ ቀርቷል። የፌዴራል ፖሊስ ወጣቱን አሳልፎ እንዲሰጠው ለሶማሌ ክልል ፖሊስ ጥያቄ ቢያቀርብም የክልሉ ፖሊስ ግን ይህን ለማድረግ ፈቃደኛ አልሆነም። ይልቁንም ለወጣቱ ጥበቃ በማድረግ ደህንነቱ ተጠብቆ ወደ ጅቡቲ እንዲገባ እንዳደረጉት የተገለጸ ሲሆን ከዚያም ጉዞውን በመቀጠል ካናዳ መግባቱ ነው የተረጋገጠው። ካናዳ መግባቱን ተከትሎም በዚያ በሚኖሩ የሶማሌ ማህበረሰብ አባላት የጀግና አቀባበል እንደተደረገለት ተገልጿል። ይህ ክስተት የሶማሌ ክልል አመራርና የጸጥታ መዋቅር በጉዳዩ ላይ ያለውን ጠንካራ አቋም በግልጽ ያመላከተው ነው ተብሏል። የኤርትራ ጦር እንቅስቃሴ በህውሃትና ሻዕቢያ ጥምረት ላይ አደጋ መጋረጡ ተገለጸ። የህውሃት ጄኔራሎች ስብሰባ ሲያደርጉ የካቶሊክ ቤተ ክርስቲያን በበኩሏ የሰላም ጥሪን እንዳቀረበች ተገለጸም። ከወራት በፊት በህውሃትና በኤርትራ መንግስት መካከል የነበረው ትብብር እየጠነከረ መጡ አለ በተባለበትና የኤርትራ ጦርም ከተወሰኑ የኢሮባ አካባቢዎች ወጥቶ በነበረበት ሁኔታ አሁን የኤርትራ ሰራዊት ዳግም ወደ እነዚህ አካባቢዎች በመግባት እንቅስቃሴ መጀመሩ ተሰምቷል። ይህ እንቅስቃሴ በሁለቱ ኃይሎች መካከል በነበረው ግንኙነት ላይ ጥያቄ እያስነሳና አደጋ እንደጋረጠበትም እየተገለጸ ነው። ከወደ ትግራይ እየወጡ ያሉ መረጃዎች እንደሚያሳዩት የኤርትራ ሰራዊት ቀደም ሲል ለቆጧቸው የነበሩትን የኢሮብ ወረዳ ሳቢያ ታታይ፣ አዳውሃሽና አዲና ገሙ የተባሉ አካባቢዎችን አሁን ላይ መልሶ በመቆጣጠር ላይ እንደሚገኝ ከወደ ትግራይ የወጡ ያሉ መረጃዎች አሳይተዋል። ይህ የሆነው የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ለተባበሩት መንግስታት ድርጅት በጻፉት ደብዳቤ የኤርትራ ሰራዊት የኢትዮጵያ ሉዓላዊ ግዛቶች በኃይል ተቆጣጥሮ እንደሚገኝ ካሳወቁና እንዲወጣ ከጠየቁ በኋላ ነው። የህውሃት ሊቀመንበር የሆኑት ዶክተር ደብረጽዮን ገብረ ሚካኤል በቅርቡ በሰጡት ወቅታዊ ማብራሪያ ላይም የኤርትራ ሰራዊት ከትግራይ መሬት ለቆ አልወጣም ሲሉ መናገራቸው የሚታወስ ነው። የውጭ ጉዳይ ሚኒስትሩም ከሁለት ቀናት በፊት የኤርትራ መንግስት በኢትዮጵያ ሉዓላዊነት ላይ እየፈጸመ ያለው ጥሰት ትዕግስታችን ገደብ አለው ሲሉም ማስጠንቀቃቸው ይታወቃል። ከዚህ የኤርትራ እንቅስቃሴ ጋር በተያዘም በትግራይ ከፍተኛ የጦር ጀኔራሎች መካከል ስብሰባ መካሄዱም ተዘግቧል። በፌዴራል መንግስቱ የድሮን ክትትል ስጋት የተነሳ ከፍተኛ የጦር አዛዦች እንቅስቃሴያቸውን በቀነሱበት በዚህ ወቅት በብርጋዴል ጀኔራል ምግበይ ኃይሌ የተመራ አዲስ ስብሰባ የተመራ አንድ ስብሰባ መካሄዱ ተገልጿል። ይሁን እንጂ በስብሰባው ላይ ጀኔራሉ ጠላታችን ሻቢያ ሳይሆን በውስጣችን ያለው ሐራ መሬት ላይ የተሰገሰገው ቲፒፍ የተባለው የትግራይ ኃይል ነው፣ በማለት መናገራቸው ተጠቁሟል። በተጨማሪም ከሻቢያ ጋር የተጣመር ነው ለፖለቲካ ጥቅም እንጂ አምነናቸው አይደለም ማለታቸውም ተነግሯል። በሁለቱ ኃይሎች መካከል የነበረው ግንኙነት በመተማመን ላይ የተመሰረተ እንዳልሆነ የሚያሳይም ነው ተብሏል። ይህ ጀነራሉ በስብሰባው ላይ አድርገውታል የተባለው ንግግራቸውም በሁለቱ ኃይሎች መካከል ያለው ግንኙነት በመተማመን ላይ የተመሰረተ እንዳልሆነ የሚያሳይ ነው ተብሏል። በቅርቡም የህውሃት ጎምቱ ሰው አቦይ ስባት ነጋ ከወይን የህውሃቱ መጽሔት ጋር ባደረጉትና ሳንሱር ተደርጎ በተቆርጦ በቀረው ክፍላቸው ላይ የኤርትራን ፕሬዝዳንት ኢሳያስ አፈወርቂን የማይገመቱ በማለት ከኢሳያስ ጋር መስራት ከጥቅሙ ጉዳቱ ያመዝናል ሲሉ ትንታኔያቸውን አስፍረው እንደነበረ መገለጹ ይታወሳል። ይህ በእንዲህ እንዳለ በቀጠናው አይቀሬ እየመሰለ የመጣውን ጦርነት ለማስቆም አሜሪካን ጨምሮ ምዕራባውያን ሀገራት በሁለቱም ወገኖች ላይ ጫና እያሳደሩ መሆኑን ዘኢኮኖሚስት ሰሞኑን ይዞት በወጣው ዘገባ መግለጹ ይታወሳል። ሁኔታው ያሳሰባት የኢትዮጵያ ካቶሊክ ቤተ ክርስቲያንም በአዲግራት ሀገረ ስብቀት ጳጳስ ብፁዕ አቡነ ተስፋ ስላሴ መድህን በኩል በአዲስ አበባ ለሚገኙ ኤምባሲዎች ጦርነት እንዳይቀሰቀስ ጫና እንዲያደርጉ ጥሪ ማቅረቧ ተመላክቷል። ጥሪውን ተከትሎም ዲፕሎማቶቹ በቅርቡ ወደ ትግራይ በማቅናት ሁኔታውን በአካል እንደሚመለከቱና ከሚመለከታቸው አካላት ጋር እንደሚነጋገሩ ይጠበቃል ተብሏል። የደቡብ አፍሪካ ኢትዮጵያውያን ሰቆቃ ቀጥሏል። በአንድ ሳምንት ውስጥ አምስት ኢትዮጵያውያን በግፍ ተገደሉ። የኢትዮጵያ ኤምባሲ ዝምታ መምረጡ አሳዛኝም ነው ተብሏል። በደቡብ አፍሪካ በኢትዮጵያውያን ላይ የሚደርሰው ጥቃት ከምንጊዜውም በላይ አሳሳቢ ደረጃ ላይ መድረሱንና በአንድ ሳምንት ጊዜ ውስጥ ብቻ አምስት ኢትዮጵያውያን መገደላቸው በአገሪቱ የሚኖሩ ነዋሪዎች ገለጹ። ጥቃቶቹ ሆን ተብለው በኢትዮጵያውያን ላይ ያነጣጠሩና በተደራጁ ታጣቂዎች የሚፈጸሙ መሆናቸው ስጋቱን እየከፋ አድርጎታል። በዚህ ሳምንት ብቻ ከሁለት ቀናት በፊት በደርባን ከተማ ሁለት ጓደኛ ማቾች ማንነታቸው ባልታወቁ ታጣቂዎች ሲገደሉ በጆሐንስበርግ ከተማ ደግሞ የሦስት ልጆች አባት ከሥራ ወደ ቤት ሲመለሱ በበርካታ ጥይት ተደብድቦ ሕይወቱ አልፏል። በተመሳሳይ ሌላ ወጣትና አንድ ታዳጊ በጆሐንስበርግ ከተማ አቅራቢያ በሚገኝ ሱቅ ውስጥ በጠራራ ፀሐይ በጥይት ተደብድበው መገደላቸው ከነዋሪዎች የተገኘው የሐዘን መግለጫ ያሳያል። ይህ ሁሉ አሰቃቂ ግድያ ሲፈጸም በደቡብ አፍሪካ የሚገኘው የኢትዮጵያ ኤምባሲ በጉዳዩ አሳሳቢነት ዙሪያ እስካሁን ድረስ ምንም አይነት መግለጫ አለመስጠቱ በነዋሪው ዘንድ ከፍተኛ ቁጣንና ተስፋ መቁረጥን ፈጥሯል። ይህ በኢትዮጵያውያን ላይ ያነጣጠረው ጥቃት በደቡብ አፍሪካ በአጠቃላይ በውጭ አገር ዜጎችና በነጭ አናሳዎች ላይ እየተበራከተ ከመጣው የጸጥታ ስጋት ጋር በተያያዘ መሆኑም ይነገራል። በቅርቡ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሀገሪቱ በነጭ ገበሬዎች ላይ ይፈጸማል ያሉትን ጥቃት በመጥቀስ ሀገራቸው በደቡብ አፍሪካ በተዘጋጀው የጂ ሀያ ስብሰባ ላይ እንደማትሳተፍ ማስታወቃቸው፣ ወደ ደቡብ አፍሪካ ሊጓዙ የነበሩ ባለሥልጣናቶቻቸውን ማገዳቸው በደቡብ አፍሪካ ያለውን የጸጥታ ሁኔታ የዓለም አቀፍ ትኩረት ማግኘቱን ያሳያል ተብሏል። ኢትዮጵያ ለጦርነት ምክንያት እየፈጠረች ነው አሉ የኤርትራው ሚኒስትር። የአፋር ርዕሰ መስተዳደር በበኩላቸው ቀይ ባህር በሴራ የተወሰደብን ንብረታችን ነው ብለዋል። በኢትዮጵያና በኤርትራ መካከል ያለው የቃላት ጦርነት ወደ ላቀ ደረጃ ከፍ ባለበት በአሁኑ ሁኔታ የኤርትራው የውጭ ጉዳይ ሚኒስትር የማነ ገብረ መስቀል ኢትዮጵያ የባህር በር ለማግኘት በሚል ሰበብ በኤርትራ ላይ ጦርነት ልታወጅ ነው ሲሉ በይፋ ውንጀላን አቅርበዋል። ሚኒስትሩ የብልጽግና መንግሥት ከኤርትራ ጋር ጦርነት ለመክፈት የሚያስችሉ ምክንያቶችን ሆን ብሎ እየፈጠረ ነው ሲሉም በይፋዊ የኤክስ ወይም ትዊተር ገጻቸው ላይ አስፍረዋል። የማነ ገብረ መስቀል በቀይ ባህር በኃይል ወታደራዊ ይዞታ ሊኖረን ይገባል የሚለው የኢትዮጵያ ተደጋጋሚ መግለጫ የኤርትራ ሉዓላዊነት በቀጥታ የሚዳፈር ነው ካሉ በኋላ ኢትዮጵያ ባለፉት ሁለት ዓመታት በኤርትራ ላይ ለምትከፍተው ጦርነት ራስን የመከላከል መብት እንዳላት ለማስመሰል ስትሰራ ቆይታለች በማለት ከባድ ክስን አቅርቧል። ከዚህ በተጨማሪም የኤርትራ መንግስት የኢትዮጵያ የውጭ ጉዳይ ሚኒስተር ላቀረበባቸው ተደጋጋሚ ክሶች በሰጠው ምላሽም በኢትዮጵያ ውስጥ የሚንቀሳቀሱ አማጽያንን ፋኖንና ህውሃትን እንደማለታቸው ነው፣ እንደማይደግፉ ገልጸዋል። የኤርትራ መንግስት አማጽያንን ይደግፋል፣ በኢትዮጵያ ውስጥ ጉዳይም ጣልቃ ይገባል በሚል ለቀረበበት ክስ አጥብቆ ያስተባበለ ሲሆን ይልቁንም ኢትዮጵያ በሚሊዮኖችም ለሚቆጠሩ ዜጎች ጉዳት የዳረገውን የራሷን ኢኮኖሚ በአግባቡ ማስተዳደር ተስኗታል ሲሉ በተቃራኒ ውንጀላ አቅርበዋል። ይህ የኤርትራ መግለጫ የመጣውም የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የኢትዮጵያ መንግስት ኤርትራ በግዛት ሉዓላዊነታችን ላይ በፈጸመችው ጥሰት ላይ ዝም አይለም ሲሉ በቅርቡ ከተናገሩ በኋላ ነው። ይህ የሁለቱ ሀገራት ውዝግብ እንደቀጠለ ባለበት ሁኔታ በአፋር ክልል ሰመራ ከተማ በተካሄደ መድረክ ላይ ንግግር ያደረጉት የክልሉ ፕሬዚዳንት ሀጂ አወል አርባ በቀይ ባህር ጉዳይ አዲስ ምዕራፍን ከፍተዋል። ሀጂ አወል በንግግራቸው ቀይ ባህር ከሌላ የምንቀመው አይደለም ካሉ በኋላ ቀይ ከእኛ በሴራ የተወሰደብን ንብረታችን ነው ሲሉ ነው የተናገሩት። በሴራ የተነጠቅነው ነው የምናስመልሰው ሲሉም አክለው ተናግረዋል። የኢትዮጵያ መንግስት የባህር በር ጥያቄ ከፌዴራል አልፎ አሁን አሁን የክልሎችን ድጋፍ እያገኘ መምጣቱንም ያሳያል ተብሏል።